እናመሰግናለን እንግዲህ ሰክሰስ ፕላስ ካምፓኒ ቻሪቴብል ኦርጋናይዜሽን እዚህ ደረጃ ሲደርስ ብዙ ቻሌንጆች፣ ብዙ ውጣ ውረዶች፣ ብዙ ከፍ እና ዝቅ አሳልፎ ነው እዚህ ደረጃ የደረሰው። ነገም ራዕይ አለው ሰፊ የሆነ ለብዙዎች የሚተርፍ ለብዙዎች ድጋፍ መሆን የሚችል ለብዙዎች መቆሙ ምክንያት መሆን የሚችል ትልቅ ቻሪተብል ኦርጋናይዜሽን ነው፣ እያየንም ያለ ነው። ያንን ነው ዛሬ እንግዲህ ልዩ የሆነ የእጣ ማውጣት ቀን ነው የሚሆነው ማለት ነው። የሰክሰስ ፕላስ ቻሪተብል ኦርጋናይዜሽን አመራር የሆኑት አቶ ፍሬው መንገሻ የመክፈቻ ንግግር ያደርጉልንና ፕሮግራማችንን በይፋ እንጀምራለን ማለት ነው። መድረኩን የማያሳደደው ነው ኮሜዲያን ዜዶ ናይ አቶ ፍሬው ወደ መድረግ በክብር ጋብዙልኝ። እናመሰግናለን። ሰማቸኋለን ሪያችን አክራችሁ በዚህ በትልቅ ቀን ከእኛ ጋር አብራችሁ ሰለብሬት ትታደርጉ በተለያዩ አለም ላይ ሆነው ይህን ትኬት ገዝተው ይህን ትልቅ ቀን ለሚጠባበቁ በመልካም ስራ ላይ የተባበሩትን ወገኖቻችን የነሱ ውጤት ለሚበት ቀን ከኛ ጋር አብራችሁ ልትቆሙ ሰለብሬት ትታደርጉ እ የተገኛችሁ እንኳን ለዛሬ ቀን አደረሰን ላለው። ይህንን ቀን እኛ እጅግ በጣም በጉጉት ስንጠብቀው የነበረ ቀን ነው። የቆረጣችሁ ሰዎችን በሙሉ እንኳን ደስ አላችሁ። መልካም እድል ለሁላችሁ ምላለሁ እና ሰክሰስ በጎ አድራጎት ድርጅትን እጅግ አድርጌ በጣም ማመስገን እፈልጋለሁ። ሰክሰስ በጎ አድራጎት ድርጅት አላማው እኛን ስደተኞችን የቤት ባለቤት ማድረግና አካል ጉዳተኞችን ማገዝ ነው። ሶ ለዚህ መልካም ስራው በጣም ብዙ እርዳታዎችን እኔ ቤትም የሚረዱ ሰዎችን ግለሰቦችንም ዊልቸር በመስጠት የመታከሚያ ገንዘብ በመደገፍ ለተቋማቶችም እንደዚህ ድጋፍ ሲያስፈልግ በመደገፍ እያገዘን ያለ በጣም መልካም ሰው ነው፣ ተቋም ነው። እጅግ በጣም አድርጌ አመሰግናለሁ። ቴንኪው እድለኛ ነኝ በጣም ከሳክሰስ ጎን በመሆን አመሰግናለሁ። እሺ ቴንኪው አብዬ እናመሰግናለን። በማከተል የሚያስፈልግ ሳለ ጋብዝሽ ይሆናል። እሺ አለው አመሰግናለሁ። መልካም ፈቃድ ከሆነና እየተቻለንን ሁሉ አድርገን ከቀረጥ ነፃ የሆነውን አምስት መቶ ውልጭን ከቻይና አስገብትን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን አካባቢን ሳንለይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ታይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብ ሮች እንዳትኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ ሀምሳ በዩኒቨርሲቲ ሌቭል ከታች ከኬጂ ጀምሮ ኤሌመንተሪ ሃይስኩል እስከ ዩኒቨርሲቲ ሌቭል ባለው ደረጃ በትምህርት ደረጃ ስፖንሰር አድርገን ሀምሳ ሰው ለትምህርት ከብር ልናደርግ ስፖንሰር ልናደርግ አስፈላጊውን ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዞ ይናገራለው የግል ስኪል ያላቸው የግል እብቀት ለምሳሌ እንደፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ ሶማሊያ ካናዳ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ቲውል ለኢትዮጵያውያን በኢትዮጵያ ሁለት ሺህ ብር ቲኬት እኛ ጋር አብሮ እንዲቆሙ ለዝም ቲኬት እንግዙ። እነሱ ደግሞ እስከ ስድስት ቤት አዘጋጅተን ባለ ሶስት መኝታ ሁለት ባለ ሁለት መኝታ ሁለት መኝታ ሁለት ኮንዶሚኒየም ቤቶቹን አዘጋጅተናል። ከነገ ጀምረው ጣም መሳሪ ይችላል ጣም የሚሆነው ከዛሬ ከነጌ ጀምሮ ዛሬ ው ፕሮግራም ላይ ከነጌ ጀምሮ ኤፕሪል ሰላሳ እስከ ጁላይ ሰላሳ ይሆን ይሆናል ጁላይ ሰላሳ ወይም ሐምሌ ሀያ አራት በዚህ የታየ ዲጋፋ ግን ያስናቸውን ያቀድናቸው ያውጠናቸውን የያዝናቸውን አጀንዳ ሁሉን መሬት ላይ አውርድን በትልቅ ድግስ መልሰን ደግሰን እኒህ ወገኖችን ደርሰን ደግፍን በሁለት እግር አቁመናቸው ዊልቸር ማከፋፍለን እንደምንገናኝ ባለሙሉ እምነት አለኝ።

ስድስተኛ እታ ምረን ፀጋይ በጣም ደንጉላ በጣም አጓጊ ነው። በጣም በስላት እንዲሁም የሰባተኛ እታ ተሸላሚ 50 ሺህ ብር እስክሪኑ ላይ ስለምናስቀምጥ ማየት ይቻላል። የእንዲሁም የዘጠነኛው ጽጌ ጸጋ የዘጠነኛ እጣ አሸናፊ ጽጌ ጸጋ፣ እንዲሁም የመጨረሻው አስረኛ እጣ አሸናፊ ሀብታም ታደሰ። የዛሬው እንድ ልጆች አስር ደርሰዋል። በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የዕጣው ዝግጅ፣ ነገር ግን ሰክሰስ ፕላስ ሰ በሚል የመቶ የመቶ ሽግል ሁለት